አ ቢ ሁለ ነገሯ ኢትዮጵያ ገንዘብ። ስለዚህ ያ ነው። ኢትዮጵያ ላይ እንዲህ መቀላወጥ የሚያስፈልገው። ኢትዮጵያዊነት ውበት ነው። ኢትዮጵያዊነት ማንነት ነው። ኢትዮጵያዊነት መንቀባረሪያ ነው። ኢትዮጵያዊነት ማሸብረቅ ነው። ኢትዮጵያዊነት የብዙ ባህል ሀብት ናት ኢትዮጵያ የብዙ ሀብት፣ የብዙ ቋንቋ፣ የብዙ አይነት ነገር ሀብት ናት ኢትዮጵያ። ጌታም ነው የምልህ ኤርትራ ሬስቶራንት ገብታ የኢትዮጵያ ምግብ ነው ያለው፣ የኢትዮጵያ እንጀራ ነው ያለው፣ የኢትዮጵያ ጥብስ ነው ያለው፣ የኢትዮጵያ ክትፎ ነው ያለው፣ የኢትዮጵያ ጎረድ ጎረድ ነው ያለው። ኤቭሪቲንግ የኢትዮጵያ ነው። የምታዘው ቋንጣው የኢትዮጵያ ኤኒቲንግ ኢትዮጵያ ሀብት ናት። ውበት ናት። ምንድን ነው በእጅ የያዙት ወርቅ እንደ መዳብ ይቆጠራል። እኔ አሁን አሁንም እላለሁ ገነትን አላውቅም። የማውቃት አሜሪካን አሜሪካን እና ኢትዮጵያን አውቃለሁ፣ የተወሰኑ ሀገሮች አውቃለሁ። ለእኔ ምቾት ሀገር አሜሪካ ናት። ምቾት እግዚአብሔር ይባረ ከዚህ አምጥቶኛል። ምቾት ሀገር ናት አሜሪካ። ያለኝን ማከብር ነው። ኢትዮጵያ ማንነቴ ናት። ከፋም ለማም ኢትዮጵያ ማንነቴ ናት። ማንነቴን አሳልፌ ለማንም አልሰጥም እያልኩ ነው። ኢትዮጵያ እየተሰደበች ዝም ብዬ አልቀመጥም። ኢትዮጵያን ሲያከብሩልኝ አክባሪ፣ ኢትዮጵያን ሲወጉልኝ መቀመጫ መቆሚያ ያማሳጣ ሰው ነኝ። ስለዚህ ኢትዮጵያ የብዙ ባህል ያልተነገረላት ኢትዮጵያ ብዙ ነገር አለ። አሁን ለምሳሌ እሬቻ ማየት ትችላል በሬቻ ላይ ሃይማኖቱን ጥለው ለምሳሌ ሃይማኖቱ ባዕድ ነው ምናምን በል፣ የባህል አለባበሱ ግን አያምርም? ኦሮሞ በባህል እንደዛ አሸብርቆ ሲወጣ የኦሮሞ ወንድም፣ የኦሮሞ እህት፣ እነሱ ብቻ ሳይሆኑ የአማራ ልጆች፣ የተጋሩ ልጆች፣ የደቡብ ልጆች አንድ ላይ አጊጠው ሲወጡ አያስደንቅም? ቢር አሸንዳ፣ ላትወደው ትችላለህ። አዳይ የኢትዮጵያን ባህል ማስተዋወቂያ ነው። የኢትዮጵያን ባህል ያስተዋውቃል። ጥምቀታውን የኢትዮጵያን ባህል ማስተዋወቂያ ማስተዋወቂያ። የኢትዮጵያ ባህል ብዙ ነገር እያላት እንደሌላት አድርጎ ሰው አደንዝዞ ለምን በፖለቲካ በቃ ኢትዮጵያ እንዲናት ኢትዮጵያ እንዲናት እያሉ ውጭ ያለው ያልኖረውን ነ ነው የሚቀባጠርልህ። አልኖረም እኮ አልኖረም፣ የት አግኝቶት የት ኖረ? ያልኖረውን ነው የሚቀባጠርልህ። የት ኖረ? ውጭ ያለው ያልኖረውን ይቀባጠርላል። ግን የሚታመነው የሚገርመው ውጭ ያለው ነው፣ አጠገቡ ቁጭ ብሎ እየኖረ እዛው ለስራ እየተንደፋደፍ ቆይንትናል ይልና እውነቱን እኮ ነው እውነቱን እኮ ነው ይላል። ዲያስፖራ ኢትዮጵያ ላይ የመሸወድ ብቃት በጣም አለ በጣም ለምን ዲያስፖራን ሰው ኦልሞስት አማላጂ እስከ ማለት ደርሷል። በዲያስፖራ ፖለቲካ ሰክሯል ኢትዮጵያዊ። ስለዚህ ኮንፊውዝ ሆኗል፣ ኮንፊውዝ ሆኗል። ለምሳሌ እኛ እኔ ኢትዮጵያ እያለሁ አስታውሳለሁ በእኛ ጊዜ የመቶ ሃያ ዝግጅት ነበር፣ ታስታውሳላችሁ የኔ ባቾች? እና በ120 ከዛ በፊት ፓርላማ የሚባል ነገር ነበር። አንድ አበሻ አንድ ኢትዮያ የአዲስ አበባ ልጅ ፓርላማ ሲል ጥሎ ነው የሚወጣ ቲቪውን ዘግቶ እንዲያም አንዳንድ ቲቪዎች ይግሉ ነበር፣ እንደ ካውያ እንደ ጋውያ ስለሚግሉ እናጠፋውና እንወጣለን። ያንን ነው ምለው፣ ጌታ መሰከሬ ነው ማለት ያንን ነው ማለት ጥለን ነው የምንወጣው። አሁን ግን ፖለቲካው፣ የውጭ ፖለቲካ በተለይ ውጪ፣ ይሄ ዲያስፖራው የሚለቃቅሙ የሚያወረወሬ እውነት መስሎት አበሻ ዱቅ ብሎ ይሰማል። እውነት መስሎት አገሩ ከቀን ወደ ቀን ጢኒ ጥዬም ቢሆን ለውጥ እያመጣ እያየን የውጭውን ወሬ ግን መስማት ይፈልጋል። ደግሞ እኮ ተደብቆ የሚሄደው ዲያስፖራው ነው። ተዝናንቶበት፣ ተጨማልቆበት ምን ብሎ የሚመጣው ጀሪዬ፣ ምን ብሎ የሚመጣው ዲያስፖራው ነው? አንተን ያስለቅሳል። አንተ ላይ ኑሮ የለም ይላል። ከዲያስፖራ ኢትዮጵያ ሄዶ ተዝናንቶ ፈታ እያልኩ ነው፣ ስካይላይት ነው ያለሁት፣ ይህ ነው ሀይሌ ሪዞርት ምንድን ነኝ እያለ ቪዲዮ ሲለቅ ቆይቶ ይመጣና እዚህ ደግሞ ሚው ሚው ይልላል። ዲያስፖራውን በፖለቲካ ማመን፣ ላማለኝ በሰማይ ወተቷን ማላይ፣ ላማለኝ በሰማይ ወተቷን ማላይ። ሻሎም ሻሎም፣ ፓስተር ከበደ ሀገርን ስትወድ በረከት አለ። ለሀገር ውጭ ያለ ነው ማድረግ ያለብን ከኔ ጀምሮ፣ ጸሎትና እርዳታ። ምን አይነት እርዳታ? አሁን እንደ ዶክተር ቢኒያም ያሉትን አረጋውያንን የመርዳት ኦርቶዶክስ ኮንክ በቤተ ክርስቲያን የሚሰጥህን ትዕዛዝ መፈጸም ምን አይነት ቤተ ክርስቲያን መስራት ሊሆን ይችላል፣ ሆስፒታል መስራት ሊሆን ይችላል ምናምን

በነገራችን ላይ ይሄን ነገር አይቼዋለሁ። በአንዳንድ ምንም እውቀት የሌላቸው ሰዎች ምን አድርገዋል? ያንን አድርገዋል። ያሳዝናሃል በቃ እና ያሳዝኑኛል። ታፕ ታፕ፣ ኮፒ ሊንክ እያደረጋችሁ፣ አዲስ ጽሑፍ ተጀምሯል። ሚዩት አርግልኝ ጀሪሻዬ፣ ሚውት ሚዩት አድርጋቸው። አዲስ የመጣ ለቅሷል ለቅሶ ሚውጥ አስጭልኝ። ሀገርን ውደድ ከምንም በላይ ሀገርን ጀርዬ ኑሪልኝ። ከባድ ሚዛን የኔ ከባድ ሚዛን ኑሪልኝ ጀርዬ። እና ሀገርን መውደድ ሀገርን ማክበር ከምንም አይገናኝም። ብልጽግና መጥላት ትችላለህ። ማንከልክሉ ማንከለክል ማን የከለከለ እስቲ ንገረኝ። አትጥላ የሚላል ምን? ብልጽግና መልአክ አይደል? መልአክ አይደል? ብልጽግና ፖለቲካ ፓርቲ ነው። እንኳን እሱ ክርስቶስ ሲመጣ የወደዱት የጠሉት ነው፣ እና የፓርቲ ጉዳይ አይደል? ሀገር መውደድ ከምንም አይገናኝ እና በጣም በጣም ያ ውጭ ያለው ብቻ ሳይሆን አገር ውስጥ ያለውም የተጋነነ ኢንፎርሜሽን ነው የሚነግረ። አዎ በጣም በጣም ሰው ምን ላይ መኖር ጀምሯል መሰለ ገንዘብ ማምለክ ጀምሯል። ሰው የሰው ልጅ ገንዘብ ማምለክ ጀምሯል። አሁን ትዳርን ብታይ አሁን አንድ ሴት አሁን እናውራ። በተወሰነ በተወሰነ እንደዚህ አትልበሽ፣ እንደዚህ አታርጊ፣ እንደዚህ አታርጊ የምትባል ሴት አለች። ኢንሴኪውር ስለሆንክ ነው ምን አገባ ምናምን ትላለች። አንዳንድ ሴት ሁሉም እያልኩ አይደለም? አሁንም በደንብ ያዙ ሊጠመዝዙ ስለሚችሉ አንዳንድ ሴቶች ምን ይላሉ እኔ ያልሰለጠንክ ፋራ ነህ ምናምን ይላል ትላለች አይደለ ገንዘብ ክፈላት የሆነ ስራ ቦታ አላት አይደለ ጥፍሯን አሰራሯን አስተካክሎ አለባበሷን እንዲህ ነው የምትለብሽው እንደዚህ ነው የምታደርጊው በዚህ ሰዓት ትገቢያለሽ በዚህ ሰዓት ትወጪያለሽ በዚህ ሰዓት ይሄ ነው የአንቺ ስራ በዚህ ሰዓት እንዴት ታደርጊያለሽ ስትባል አንገቷን ደፍታ እሺ እሺ እሺ እሺ እሺ ብላ ሰርታ ነው የምትወጣው ምን አገባ፣ እንደዚህ አይነት አላርግማል ለገንዘብ ሰሜስፍ ናቸው፣ ሰሜስፍ ባሏ ግን ሙሉ ቢል እየከፈለላት አረ፣ እንደዚህ አይነት አለባበሳት ትልበሽ ካላት ማን ስለሆንክ ነው? ምን አገባ ትለዋለች። ኢማን ስ ፍቅር የሚሰጣት ልጆቿ ጋር አብሮ የሚኖር ሁሉ ነገር የሚያደርግላት ባሏ የሚገዛላት ጭራሽ ሻፒንግ አድርጎ የሚገዛ ባሏን ምን ትለዋለች፣ ምን አገባ እንዳልኩ። ስራ ቦታ ሄዳ እኮ የስራ ክራይቴሪያው ፀጉር እንደዚ አይሰራም፣ አለባበሰች እንደዚ አይደለም፣ እንደዚ አይደለም ተብላ ብትባል እሺ ብላ ስራዋን ሰርታ ነው የምትመጣው። ለገንዘብ ሰሚስብ ናቸው። ከዛ ውጭ ምን ይሆናሉ? ከዛ ውጭ ግን በፍቅር ላይ ሰሚስብ ሆኑ ሲባሉ ግን በፍጹም አንሆንም ነው የሚሉት። እና አንዳንዴ ይሄ ገንዘብ የማያመጣው ነገር የለም። እና የአሜሪካ ላይ ሌላው ላይ እንትን የሚለው የሚያሳዝን ነገር ሌላውም ሀገር ላይ። ስለዚህ ሰሚዝ ፍቅር የማይገዛው ነገር የለም። ፍቅር መልካም ነገር። ሀገራችሁን መውደድ ማንነታችን ነው፣ መውደድ አለብህ። ፓስፖርት የሚለው ምንም ብሔር የለውም። አሁን የመጣ ፖለቲካ ነው። አንደርስታንድ መቀየር ይችላል። እንችላለን መቀየር የምንችለው ግን አብዛኛው ዲያስፖራ ትክክለኛ ለወገኑ ሲያሰብ ኢትዮጵያ ያለ ወገንን ምን ትፈልጋለህ ብትለው የሚበላ የሚጠጣ ምን ትፈልጋለህ? ልብስ ሆስፒታል፣ ትምህርት ቤት ፈልጋለሁ ነው የሚል፣ እያንዳንዱ ኢትዮጵያዊ ብታይ። እዚህስ ኖ ኖ ኖ ኖ ጦርነት ላክ ነው የሚል። ተግባባ። እዚህ ያለውስ ቢሞት ለትምህርት ቤት ለሆስፒታል፣ ለካምፓኒ ፋብሪካ ለመክፈት ለምን አትሰቅልም አይልክልን? ሙትበት ብሎ ግን ጥይት መግዣ ይልክላል። ምንም ችግር የለበትም። ምንም ችግር የለበትም። ጌም ሲጫወቱስ ጌም በአማራ ስም ይጫወቱ አሏል። የአማራ ህዝብ ተርቧል። ጌም ተጫውተው በአማራ ስም ተጫውተው ለአማራ ይልኩታል ወፍ የለም። በአማራ ስም ጌም እልል አድርገው ተጫውተው የአማራ ህዝብን ይኸው ረድቼበታለሁ ብለው አይሰጥ ቁርጥም ጭውቴ ነው። ስለዚህ ዲያስፖራውን በደንብ እወቁት፣ ኢትዮጵያውያን ነው የምለው። ኢትዮጵያውያን ዲያስፖራውን እወቁት። ሞር ፎከስ የሚያደርገው በራሱ ላይ ነው። ሞር ፎከስ የሚያደርገው ጌታ ምስክሬ ነው የምለው ሞር ፎከስ የሚያደርገው እኔ እንዴት ልጠቀም እንጂ ሌላውን እንዴት አድርጎ ብሎ የሚያስቡ ብዙ አይደሉም። ስለ ሀገር፣ ስለ ወገን ከልቡ ምጮ የለም። እኔ ማጭበርበር ብፈልግ ኖሮ አስራ አምስት ዓመት የኢትዮጵያን ህዝብ ማጭበርበር ትችል ነበር። ጋጥ አድርጌ መብላት ትችላለሁ። ምክንያቱም የዋህ ህዝብ ነው። ሶሻል ሚዲያ አጠቃቀምን አያውቅም ነበረ። እምሽቅ አድርጌ መብላት ትችላለሁ። ሞቴን እመርጣለሁ። የኢትዮጵያን አቅ ከመበላ ሞቴ ለምን? እንትዳይ የፈለገ ሀብታም ብትሆን ከአንድ እንጀራ ወይ ከአንድ በርገር አታልፍም። የፈለገ ሀብታሙን የፈለገ ቱጃር ምን በል ሰማይ ላይ ድረስ ከአንድ እንጀራ ወይ ከአንድ በርገር የሚያልፍ ምግብ አትበላም። እንደፈለግ ሰማይ ብትደርሱ ምንም የተለየ ነገር የለው። ግን ምንድነው? አብዛኛው ለማይወደው ሰው ለማሳየት ነው የሚገዛው። ሁሉ ነገር አይወደውም እኮ ሰው። ለማንም ለማይወደው ሰው ሾፍ ለማድረግ ነው ሁሉ ነገር አክት የሚያደርገው። ለማይወደው ሰው እዳ ይገባል። እውነትህን ነው ዮኒ ማኛ፣ ዕዳ ይገባል። ያ ሲያምር ይቀራል ኦዮኒ ማኛ ሀብታም ነው። እንትና ኳብታው ለምን ሰዓት ሚሊዮን አመታት ምን አገበ። በጣም ፋራ ሰው እንዴ ላይ አትበል ወዘነ ይበቃል። በቃ አለም ብለው በመወጣጠር የሚመጣ ምንም ነገር የለም። ምን ወላ የሚመጣ ነገር የለም። ያን በማይወድ ሰው ላይ እና ብዙ ጊዜ